ሰላም ጤና ይስጥልኝ። ውድ ገልዞች እንኳን በደህና መጣችሁ። ሁሉ እግዚአብሔር የተመሰገነ፣ እኔ ደህና ነኝ። ዛሬ ስለ ኔሽናል ግራጁዌት አድሚሽን ቴስት በደንብ እናወራለን። ብዙ ተማሪ ማስተርስ ትምህርቱን ፒኤችዲ ትምህርቱን መማር እየፈለገ በኔሽናል ግራጁዌት አድሚሽን ቴስት ባለማለፉ ምክንያት እየተማራ አይደለም ማለት ነው። ስለዚህ መማር ለምትፈልጉ ሰዎች እንዴት ናሽናል ግራጁዌት አድሚሽን ቴስት በአግባቡ ማለፍ እንደምትችሉ እና ወቅታዊ የሆነ መረጃ ምዥመጥ ቻለሁ እሱን ላጋራችሁ ነው ዛሬ መጣው። ከዛ በፊት ግን ለዩትዩብ ብዙ ጊዜ ጠፍቼ ስለቆየው ይህም ቪዲዮ ላይክ አድርጉት ለሌሎቹ ደርስ ዘንድ። ጥያቄ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አንድ ባንድ መልሳለሁ። ለዚህ አስተማሪ የሆነ ዩትዩብ ቻናል ቤተሰብ ያልሆናችሁ ግን ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። አሁን ወደ ቪዲዮ እንሄድ። መጀመሪያው ኔሽናል ግራጁዌት አድሚሽን ቴስት ምንድን ነው የሚለውን ሀሳብ አንስተን ብናይ ጥሩ ነው። ምክንያቱም ኔሽናል ግራጁዌት አድሚሽን ቴስት ማለት ቤዚክ የሆኑ ኔሌጆች አንድ ተማሪ አሉት ወይ ማስተሩን ለመማር ወይም ፒኤችዲውን ለመማር የሚለውን የሚለይበት መንገድ ስለሆነ ማለት ነው። ከአሁን በፊት ሶሻል ተማሪዎች ላይ ጎበዝ ናቸው። በባንክ ላይ ኢንተርቪው ለመደረግ ምናምን፣ ከአሁን በፊት አፕቲቲዩድ ያነበባቸው ልጆች ካላቸው ብዙ አይከብዳችሁ። ምክንያቱም ኔሽናል ግራጁዌት አድሚሽን ቴስት በራሱ ሶስቱንም ክፍሎች ሜይንሊ የሚይዝ ነው። አንደኛው የእንግሊዝኛ ክፍሉ ሁለተኛው የማትስ ክፍሉ እና የሎጂክ ክፍል ስለሆነ ማለት ነው። እነዚህ ሶስቱንም ያወቀ ሰው በቀላሉ ፈተናውን ማለፍ ይችላል ማለት ነው። ስለዚህ ከአሁን በፊት አፕቲቱድ ያነበባችሁ ልጆች ካላችሁ ለእናንተ የበለጠ ይጠቅማችኋል። ካላነበባችሁ ግን ከአሁን በፊት ወደ ሰላሳ ሺህ ተማሪዎች የተመለከቱት ቪዲዮ አለ ለእናንተ በብዙ እንደሚጠቅማችሁ እርግጠኛ ነኝ። ምክንያቱም እኔም ለፒኤችዲ ትምህርት ለመማር ኔሽናል ግራጁዌት አድሚሽን ተፈትኛለሁ እፈትኛ አልፌ እየተማርኩ ነው ያለሁት። ስለዚህ ለእናንተም ይጠቅማችኋል በሚል ነው እንጂ ስለ ኔሽናል ግራጁዌት አድሚሽን ቴስት ሁልጊዜ ማውራት ጠቃሚ ሆኖ አይደለም። ምክንያቱም ለእኔ ፔመንት ሀገር ውስጥ የሚታይ ቪዲዮ እንደሌለው ሁሉም ሰው ስለሚያውቀው ማለት ስለዚህ አትሊስት ላይክ፣ ሼርና ኮሜንት በማድረግ ተባበሩ። ሜን ግን ወደ ዋናው ሀሳብ የልመለስና ኔሽናል ግራጁዌት አድሚሽን ቴስት እንዴት ማለፍ እንችላለን የሚለው የተሻለ እውቀት ሌላው ፊልድ ላይ ሊኖራችሁ ይችላል። ግን ሲስተማቲካሊ ጥያቄዎችን እንዴት መስራት እንችላለን የሚለውን ስኪል ደቨሎፕ አድርጋችሁ ከገባችሁ በኋላ በየጊዜው የሚወጣው ፈተና ብዙም የተራራቅ አይደለም። ካሁን በፊት ያሉትን ፈተናዎች ሰርቼላችኋለሁ። እነሱም ፕራክቲስ አድርጉባቸው። ከዛ በኋላ ታይም ላይ ደግሞ በታይም እንዴት መስራት እንችላለን የሚለውን ሞር ፕራክቲስ አድርጎ እንዲሁም ደግሞ የፈተና ወቅት ላይ ራሳችሁን ጠብቁ። ምክንያቱም በሶስት ሰዓት ውስጥ ብዙ ጥያቄ መቶ ጥያቄ ሰርታችሁ ከመቶን ኢቫሉዌት የሚደረገው ማለት ነው። ስለዚህ ሁሌ እየተመዘገባችሁ ለክፍያ ብር ከምታወጡ በደንብ ተዘጋጅታችሁ እንድትፈተኑ ነው መረጃው። ሜንሊም ምነግራችሁ ወቅታዊ መረጃ ሰሞኑን ለሶስተኛ ጊዜ ኔሽናል ግራጁዌት አድሚሽን ቴስት ፈተና ተፈተኑ ተብሏል። ምዝገባው እስከ መጋቢት አራት ድረስ ተራዝሟል። ፈተና ስራ ሁለት ይኖራል። የሚል ወቅታዊ መረጃ ነው ያለኝ። ስለዚህ እራሳችሁን እስካሁን ድረስ ያልተፈተናችሁ ካላችሁ ተመዝግባችሁ ተፈተኑ። ምክንያቱም በአንደኛው እድል ማለፍ ባትችሉ እንኳ በኋላ ደግሞ ተፈትናችሁ ማለፍ ስለምትችሉ ነው። ክፍያ ግን ያው በተመዘገባችሁ ቁጥር ሁሌም ቢሆን ክፍያ እንዳለ ላሳስባችሁ እወዳለሁ። ስለዚህ ኔሽናል ግራጁዌት አድሚሽን ቴስት መፈተን አስፈላጊ ነው፣ ትምህርት ላይ መቀጠል የምትፈልጉ ከሆነ ማለት ነው። እንዲሁም ደግሞ ኔሽናል ግራጁዌት አድሚሽን ቴስት በመንግስት ቢሮ ሆናችሁ ለምትሰሩ ወይም ደግሞ መምህራኖች ልትኖሩ ትችላላችሁ። ስፖንሰር በራሳችሁ ካላገኛችሁ በትምህርት ሚኒስቴር የሚመጣ ስፖንሰር የሚሆን ከሆነ ግዴታ ኔሽናል ግራጁዌት አድሚሽን ቴስት ትፈተናላችሁ ማለት ነው። አንድ ኔሽናል ግራጁዌት አድሚሽን ቴስት ካለፋችሁ በኋላ ሰርቲፊኬቱ ይሰጣችኋል። ሰርቲፊኬት ተዘጋጅቶ ይሰጣችኋል። ስለዚህ ያን ሰርቲፊኬት ይዛችሁ ነው ሌላ ቦታ ላይ መመዝገብ አፕላይ ማድረግ የምትችሉት ማለት ነው። ስለዚህ ኔሽናል ግራጁዌት አድሚሽን ቴስት ለሁሉም ነገር አስፈላጊ ነው። ወቅታዊ መረጃ ስለሆነ ሞር ሄንሸር ላደርጋችሁ ነው የመጣሁት ማለት ነው። ስለዚህ ራሳችሁን በደንብ ተረጋግታችሁ ጥያቄዎችን ከሰራችሁ ማለፍ ትችላላችሁ። ግን ከአሁን በፊት እውቀት አለኝ ብላችሁ የምትመኩ ከሆነ ሞር ፕራክቲስ አታደርጉ ትቀሩ እና ፈተናውን የማለፍ እድላችሁ ይጠባል ማለት ስለዚህ ናሽናል ግራጅዌት አድሚሽን ቴስት ግዴታ ነው፣ መፈተን አለብን። እናንተ ደግሞ ፕራክቲስ አታደርጉ አትግቡ፣ ፕራክቲስ አታደርጉ ብትገቡ፣ ሌክፍያ ክፍያ እየከፈላችሁ ትምህርት ሚኒስቴርን ባለሀብት ነው የምታደርጉት። የሚገርማችሁ ነገር መጀመሪያ የነበረው ቅዱ ምንድነው፣ በአመት ሁለት ጊዜ የነበር ፈተና ይሰጣል የተባለ። አሁን ለሶስተኛ ጊዜ ነው ፈተና ያወጡት። ለምን? ተፈታኝ ተማሪ የሚያልፍላችሁ ተማሪ ስላጡ ማለት ነው። አንዳንዶቹ ደግሞ እንደ ቢዝነስ ጀምረውታል። ስለዚህ እናንተ በደንብ ተዘጋጅታችሁ ፈተናውን መስራት አለባችሁ። ይሄን ነው ሜንሊ የምነግራችሁ። ሙር ደግሞ ብዙ ቪዲዮ ስለሰራው እዚህ ላይ ብዙ መድከም አልፈልግም። እናንተ የነዛን ቪዲዮዎች ሊንክ አስቀምጥላችኋለሁ እነሱን እያያችሁ ራሳችሁን አብዴት አድርገው አሻሽሉ ለማለት ነው። ብዙ ጠቃሚ ቪዲዮዎች ነው ከአሁን በፊት የሰራውላችሁ ስለ ትምህርት፣ ስለ ስኮለርሽፕ፣ ስለ ስራ ቃለ መጠይቅ ብዙ ነገሮች ሰርቻለሁ። ስለዚህ እነሱን ታዩ ዘንድ በዚሁ አጋጣሚ ጋብዛለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ወዲያገልዞች መልካም ቀን።